የረዱ ወይም ትክክለኛ ስሟ ረድኤት ተፈራ እናት እንዲህ ኩርምት ብለው ቁጭ ብሎ የልጃቸውን አስክሬን እየጠበቁ ይገኛል። ልጃቸው ከአራት ወር በፊት ከኢትዮጵያ ወደ ኤምሬትስ ዱባይ ሻርጃ መጥታ ህይወቱ አልፈዋል። የኤምባሲ ሰዎች ደውሎ አስክሬኗ ኩዌት ሆስፒታል እንዳለ አረጋግጠዋል። በምን እንደሞተች አጣርተው የተቻለውንና የምደረገውን ነገር አድርጎ አስክሬኗን ወደ እናት አገሯ ኢትዮጵያ እንደምልኩ ለቤተሰብ ቃል ገብተዋል። ቅድም በዚሁ ቻናል ይዘንላችሁ መተን ነበረ የእሷን እልፈት በማስመልከት እጅግ አሳዛኝ እንደነበረ ጭምርም የ21 ዓመት እንደነበረችና አካውንቲንግ ተመራቂ እንደነበረች። ከዛም ያው እንደምታወቀው በጣም በሚያሳዝን ሁኔታ ወደ ዱባይ የተሻለ ስራ ፍለጋ ሄዳ ሰው ቤት እየሰራች ሳለች ማታ ከእናቷ ጋር አውታ በጠዋት ህይወቷ ማለፉ በጣም ያሳዝናል። አሰሪዎቿ ግን ራሷን እንዳጠፋች ነው ደውሎ ለቤተሰቦቿ የተናገሩት። እስካሁን ድረስ ምርመራ መደረግ አለበት፣ ኢትዮጵያኖችም ርብርብ ያድርጉ በማለትም ቅድም በዚሁ ቻናል ይዘንላችሁ መተን ነበር። ያም በማስመልከት የወጡት አዳዲስ መረጃዎችን በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። የዚህች ልጅ ጉዳይ እጅግ አሳዛኝና ምክንያቱም አሟሟቷ በደንብ መመርመር እንዳለበትም ይዘንላችሁ መተን ነበር። ብሪያን በማስመልከትም ነው አሁን የተሰሙን መረጃዎችን ለእናንተ ይዤላቸው መጣሁት። ሚኪ ነኝ፣ አብሬያቸው ቆየሁት። ሚኪታ ብሮምፎን ሳብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ነፍስ ይማር።